ክቡራን ተመልካቾቻችን የኤኤምኤን 24/7 የመጀመሪያው ምዕራፍ አመሻሻችን አሁንም እንደቀጠለ ነው። በአንድ ጉዳይ ላይ ደግሞ እንግዳ ጋብዘን መረጃ የበለጠ የምናሰጥበት ነው። እንግዳ እንግዲህ የምንሰጥበት በዚህ ጉዳይ የዕለቱ እንግዳችን የህዝብና የህፃናት ማቆያዎችን የተመለከተ ሲሆን በጉዳይ ላይ ማብራሪያ እንዲሰጡን የአዲስ አበባ ከተማ አስተዳደር የሴቶችና ህፃናት ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላን እዚህ ስቱዲዮ ጋብዘናል። ወይዘሮ ቆንጂት ጥያቄያችንን ተቀብለው እዚህ ስቱዲዮ ስለተገኙና ምላሽና ማብራሪያ ሊሰጡን ስለመጡ እጅግ አድርገን አመሰግናለን። እኔም አመሰግናለሁ። መልካም እንግዲህ በአዲስ አበባ ከተማ አዲስ አበባ ከተማን ለበርካታ ጉዳዮች ምቹ ለማድረግ ለነዋሪዎቿ በተለይ እንደናንተ ቢሮም በቅርብ የህጻናትና ሴቶች በርካታ ስራዎች ይሰራሉ እና በከተማዋ ምን ያክል የህዝብና የህፃናት ማቆያዎች አሉ፣ ለህብረተሰብ ውስጥ የሚሰጡት ጠቀሜታ ምን ይመስላል ከሚለው ብንጀምር። እሺ አመሰግናለሁ። እንግዲህ ከተማችን በአፍሪካ ለህጻናት ማሳደጊያ በጣም ምቹ የሆነች የተሻለች የሆነች ከተማ ለማድረግ የተለያዩ ፕሮግራሞች ተቀርጸው እየተገበሩ ነው ያሉት ማለት ነው። ከነዚህ መካከል አንዱ የህጻናት ማቆያዎች ናቸው ማለት ነው። እነዚህ የህጻናት ማቆያዎች በተለያዩ ሞዳሊቲዎች ናቸው ያሉት። አንዱ በመንግስት ተቋማት ውስጥ የተቋቋሙ የህጻናት ማቆያዎች ናቸው። ሁለተኛው እንደዚሁም በማህበረሰቡ ውስጥ ማህበረሰቡ ራሱ የሚያቋቁማቸው በጣም ፌር በሆነ ዋጋ ወይም ገንዘብ ለህብረተሰቡ አገልግሎት የሚሰጡ ናቸው። እንደዚሁም ደግሞ መንግስት ደግሞ ሙሉ ወጪ ሸፍኖ ለህብረተሰቡ በጣም ዝቅተኛ ገቢ ላላቸው የሚሰጣቸው አሉ። አራተኛው ሞዳሊቲ ደግሞ የእናቶች ማቆያ የምንለው ነው። ይሄ እናቶች ማቆያ አንድ እናት ከወለደች በኋላ የራሷን ልጅ ብቻ ሳይሆን የሌሎችንም ይዛ ቤት ውስጥ አገልግሎት የምትሰጠው ነው ማለት ነው። በእነዚህ በአራት አማራጮች የህፃናት ማቆያዎች እየተስፋፉ የመጡበት ሁኔታ አለ ማለት ነው። ምናልባት ከመንግስት ተቋማት ላይ ወደ 640 ነው አሁን ያሉን ማለት ነው። በእነዚህ 640 ከ10571 በላይ ህፃናት አገልግሎት እያገኙ ያሉበት ሁኔታ አለ ከዚህ ጎን ለጎን ደግሞ ሙሉ ወጪ ደግሞ መንግስት ሸፍኖ በተለይ በጣም ዝቅተኛ ገቢ ያላቸው ልጅ በመያዝ ስራ መሄድ ያልቻሉ እንደነዚህ አይነቶች ደግሞ ወደ 581 የህፃናት ማቆያዎች መንግስት ሙሉ በሙሉ በመገንባት ከዛ ደግሞ እዛ እናቶች መጥተው ልጆቻቸውን አስቀምጠው ብቻ መሄድ ነው። ሙሉ ወጪ የተባለውም ለዛ ነው። የቀለባቸውም፣ ሌሎች የዳይፐርም፣ የእንክብካቤም አገልግሎት በሙሉ በእነዚህ ተቋማት እንዲያገኙ ይደረጋል ማለት ነው። እና እነዚህ ወደ 581 ህጻናት ተጠቃሚ እየሆኑ ያሉበት ሁኔታ አለ። በቅርቡን የተጀመረው በአጠቃላይ አገልግሎት እየሰጡ ያሉት 22 ናቸው ማለት ነው። ሙሉ ወጪያቸው በመንግስት ተሸፍኖ አገልግሎት እየሰጡ ያሉት 22 ናቸው በቅርቡ ደግሞ ወደ ስራ የሚገቡ ወደ ሀያ አምስት እጃችን ላይ ያሉ ሙሉ በሙሉ እየተጠናቀቁ ያሉ ማለት ነው። መልካም። እንግዲህ ወይዘሮ ቆንጂት፣ እንደሚታወቀው ህጻናት ላይ መስራት ትልቅ ዋጋ አለው። ዛሬ የሚሰራ ስራ ትውልድ ላይ ለነገይቷ ኢትዮጵያ መጽሐይ ተስፋ ለነገይቷ ኢትዮጵያ ትልቅ ደረጃ መድረስ መሰረቱ የሚጣለው ህጻናት ላይ ነው እና በሁሉም መስኮች እንግዲህ ሀገር ከተረካቢን ዜጋ ከማፍራት አንጻር በከተማዋ እንግዲህ ወይም አዲስ አበባ ከተማ በርካታ ስራዎች እየተሰሩ እንደሆነ ይታወቃል። ከተማዋ ለህጻናት ምን ያህል ምቹ ናት ብለን መውሰድ ማየት እንችላለን? ከተማዋ እንግዲህ በህጻናት ምቹናት ብለን ስንል አንዱ ቅድም ያነሳውት የዚህ የህጻናት ማቆያ ነው። ከዚህ ባሻገር ግን የህጻናት መጫወቻዎች በመላው ከተማ በኮሪደር ልማቱም በሌሎች ፕሮግራሞችም በስፋት እየተስፋፉ የመጡበት ሁኔታ አለ። በመቶ ሺዎች የሚቆጠሩ ህጻናት የዚህ እድል ተጠቃሚ ናቸው። መንገድ እየተዘጋም የሰንበዝግ መንገድም የተዘጋ ህጻናት ተጠቃሚ እንዲሆኑ የሚደረግበት ሁኔታ አለ። ከዛ ውጭ ደግሞ በየአመቱ ከ1160 በላይ ህጻናት ተጠቃሚ የሚያደርግ የአልሚ ምግብ አቅርቦት ለህጻናት የሚሰጥ ደግሞ አለ። እንደዚሁ የተመጣጠነ ምግብ ህጻናት አግኝተው ተጠቃሚ እንዲሆኑ የአልሚ ምግብ ደግሞ እንደዚህ የሚሰጣቸው በጣም በስትሪክት በሆነ መመሪያ ተመልምለው ይሄን አገልግሎትም እንዲያገኙ ይደረጋል። ይሄ የህጻናት ዴኬርም ቅድም እንዳልኩት ይሄ አጠቃላይ ምን አይነት አድቫንቴጅ አለው፣ ምን አይነት ጥቅም አለው ብለን ካሰብን አንደኛ ከወላጆች አንጻር ማየት እንችላለን። የወላጆች አንደኛ ስራ ላይ እንዲሳተፉ ያግዛቸዋል። ሁለተኛ ትልቁ ደግሞ የአእምሮ እረፍት ነው። የሚውሉበት ቦታ በጣም የተሻለ ቦታ ነው፣ ዴኬሮቹ ማለት ነው። ከሀገር አንጻር ካየን ለሀገር እድገት ትልቅ አስተዋጽኦ አለው። ምክንያቱም ቀጣይ ትውልድ ላይ ነው የሚሰራው፣ የሚማሩ የተሻለ ነገር የሚያዩ ትውልድ እንዲቀረጽ ያግዛል። ሌላው ከህፃናት አንጻር በጣም በርካታ ጥቅሞች ያሉት ከህጻናት አንጻር አንዱ ማህበራዊና ስሜታዊ መስተጋብራቸው እንዲያድግ መተባበር፣ ከሌሎች ህጻናት ጋር አብሮ መዋል፣ መጫወት ግንኙነት ይፈጥራሉ። በዚህ ሂደት የአካል ብቃት እንዲያድግ ያደርጋል፣ ቋንቋ እንዲያድግ ያደርጋል፣ አእምሮ እንዲያድግ ያደርጋል። እነዚህ የተለያዩ ጥቅሞች አሉ እና እነዚህም በሶስት ጥቅሞች ታይተው ይሄ ፕሮግራም በስፋት እየተስፋፋ የመጣበት ሁኔታ ነው ያለው። መልካም። እንግዲህ የምገባን ጨምሮ እንግዲህ ወደ አንድ ሚሊየን የሚጠጋ ቁጥር እንግዲህ ተማሪ በምገባ የተካተተበት ሁኔታ አለ። የወላጆችን ጫና ከመቅረፉ አንጻር ወላጆች ተረጋግተው ስራቸውን እንዲሰሩ፣ ተማሪዎችም ተረጋግተው በአካልም በአእምሮም ትምህርታቸውን እንዲከታተሉና እና ለነገቷ ኢትዮጵያ ተስፋ እንግዲህ፣ ልጆች ላይ የሰራ ሀገር ውጤታማ ነው። በርካታ ሀገራትን መጥቀስ ይቻላል። እንደ መውጫ እናድርገው ና በቀጣይ ታዲያ ከዚህ ባሻገር የበለጠ ጠንክረን ሰርተን ምን የታሰቡ ነገሮች አሉ? ወይዘሮ ቆንጆ። እንግዲህ አሁን እነዚህ የተቀረጹ ፕሮግራሞችን በሙሉ የማስፋት ስራ በሰፊው ነው እየተሰራ ያለው። አሁንም አልቆመም። የሕፃናት መጫወቻዎች የማስፋፋት ስራ ተጠናክሮ የቀጠለበት ሁኔታ አለ። የሕፃናት ማቆያዎች በመንግስት ተቋማት ኦልሞስት፣ አብዛኛው ማለት ይቻላል አዲስ አበባ ላይ ሁሉም ተቋማት ኦልሞስት ጨርሰዋል፣ ተስፋፍቷል። የጥራት ጉዳይ እያየን በስታንዳርድ መሰረት መሆን አለመሆኑን እያየን እንሄዳለን። ከዛ ውጭ ህብረተሰቡ ደግሞ መሳተፍ አለበት። ማህበረሰቡ ደግሞ በየአካባቢው የራሱን የህጻናት ማቆያ እየገነባ ደግሞ እንዲሄድ ይህን ፕሮሞት የማድረግ እንደዚሁም ደግሞ የእናቶች የልጆች ማቆያ ደግሞ እንደዚሁ እናቶች ከወለዱ በኋላ የራሳቸውን ልጅ ብቻ ሳይሆን የሌሎችንም በመያዝ ገቢ ምንጭም ጭምር ስራ እድልም ያገኛሉ እዚህ ላይ አድቫንቴጁ ምንድን ነው? የእናቶች ማቆያ ለሚከፍቱ እስከ ሶስት ዓመት የግብር ነጻ አገልግሎትም የማበረታት ሰርቲፋይድም እናደርጋለን እንደ ቢሮ ማለት ነው። እና ይህን ተጠቅሞ ማህበረሰቡ ይሄን እንዲሰራ እግረ መንገዴን ጥሬን ማቅረብ እፈልጋለሁ። ከዛ ውጭ ግን በጣም ትልቅ ትኩረት ተሰጥቶት ከፍተኛ በጀት ተመድቦ የህፃናት ላይ የመጭት ላይ ከፍተኛ ስራ እየተሰራ ነው ያለው። መልካም እንግዳ። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላ ጥያቄያችንን አክብረው እና ተቀብለው እዚህ ስቱዲዮ ተገኝተው በዚህ ጉዳይ ላይ ማብራሪያና መላይ ስለሰጡን እጅግ አድርገን እናመሰግናለን። መልካም መልካም። ክቡራን ተመልካቾቻችን እንቀጥላለን።